አርዕስተ ዜና፣ የሕንፃ ግንባታ መስፈርት የማይጠብቁ ገንቢዎች ላይ የሚጣለው ቅጣት ከ3 ሚሊዮን ወደ 60 ሚሊዮን ብር ከፍ ተደርጓል። ተጨማሪ ይዘንበታል። ከዓመት በፊት በመልቲ ሞዳል አገልግሎት እንዲሰሩ ፍቃድ የተሰጣቸው ሶስት ኩባንያዎች ስራ ባለመጀመራቸው ማስጠንቀቂያ ተሰጥቷቸዋል። በቆይታችን ሌላው የምትሰሙት ጉዳያችን ነው። በኢትዮጵያ ከቅርብ ጊዜ ወዲህ በተከታታይ እየተከሰተ ያለው የመሬት መንቀጥቀጥ የረገበ ቢመስልም ቀጣይነት ሊኖረው እንደሚችል ተጠቁሟል። የምናጋራችሁ መረጃችን ነው። ፕሬዚዳንት ዶናልድ ትራምፕ በኢራን የሚደገፉ አማጽያን አስፈላጊ በሚባሉ የባህር ኮሪደር ላይ የሚደርሰውን ጥቃት እስኪያስቆሙ ድረስ ከፍተኛ ኃይል እንደሚጠቀሙ ከተናገሩ በኋላ በየመን ሁቲ በተያዙ አካባቢዎች ላይ ተከታታይ የአየር ጥቃቶች እንዲደረጉ ማዘዛቸውን ተናግረዋል። ዝርዝሩን ይዘናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገር ውስጥ ደህንነት ተቋም ዳይሬክተር ሆነው እያገለገሉ የሚገኙት ሮነን ባርን ከሥራ ለማባረር ማቀዳቸውም ተሰምቷል። ተጨማሪውን ይዘናል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን አጫጭር መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር እሱባለው ጋሸ አብሬያችሁ ቆይታ አድርጋለሁ። አብራችሁን ነው በኢትዮጵያ ከቅርብ ጊዜ ወዲህ በተከታታይ እየተከሰተ ያለው የመሬት መንቀጥቀጥ የረገበ ቢመስልም ሙሉ በሙሉ አልቆመም ተባለ። ትላንት ሌሊቱን ንዝረቱ አዲስ አበባ ድረስ የተሰማ የመሬት መንቀጥቀጥ ተከስቷል። በጉዳዩ ላይ ማብራሪያ የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ውሃ ሳይንስና አስትሮኖሚ ተቋም የቴክኖሎጂ ባለሙያና የትምህርት ክፍሉ ኃላፊ የሆኑት ፕሮፌሰር አታለያየለ እየተከሰተ ያለው የመሬት መንቀጥቀጥ ድግግሞች የቀነሰ ቢሆንም ሙሉ በሙሉ ተረጋግቷል የሚባል አይደለም ብለዋል። ከመሬት በታች ያለው እንቅስቃሴ ሰፊ ቦታ የሚያካልል በመሆኑ በተወሰነ ጊዜ ልዩነት የመሬት መንቀጥቀጦች ሊያጋጥሙ እንደሚችሉም ተናግረዋል። የልማት ስራዎችን በተፈለገው መጠን ማከናወን አዳጋች እየሆነ መምጣቱን ገንዘብ ሚኒስቴር አስታወቀ በተለመደው መንገድ ከውጭ ምንጮች ሀብትን ማሰባሰብ እየተቻለ አለመሆኑን የገለጹት የገንዘብ ሚኒስትር ዴኤታ ሰመረታ ሰዋሰው የልማት ስራዎች በተፈለገው መጠን እንዳይከናወኑ ማድረጉን ተናግረዋል ዓለም አቀፉ የኢኮኖሚ ትብብርና የልማት ድጋፍ እየቀረ መጥቷል። በዚህ የተነሳም አዲስ ሀብት የማሰባሰብ እይታ ሊኖር ይገባል ሲሉ ሚኒስቴር ድኤቷ መጠቆማቸውን ሚኒስቴሩ በማኅበራዊ ትስስር ገጹ ላይ አስፍሯል። የኢትዮጵያ መንግሥት ከዓመታት የድርድር ሂደት በኋላ ከዓለም የገንዘብ ድርጅት አይኤምኤፍ እንዲሁም ከዓለም ባንክ ብድርና ድጋፍ ማግኘት የሚያስችለውን ድጋፍ ከወራት በፊት ማግኘቱ ይታወሳል። የሚኒስትር ድኤቷ ንግግር መነሻ ያደረገውን ሁኔታ አስመልክቶ ግን ሚኒስቴሩ ያለው ነገር የለም። በመልቲ ሞዳል ፍቃድ የተሰጣቸው ሦስት ኩባንያዎች ማስጠንቀቂያ ተሰጣቸው። ከዓመት በፊት በመልቲሞዳል አገልግሎት እንዲሰሩ ፍቃድ የተሰጣቸው ሦስት ኩባንያዎች ስራ ባለመጀመራቸው ነው ማስጠንቀቂያ የተሰጣቸው። ኩባንያዎቹ በሚቀጥሉት ስድስት ወራት ስራ የማይጀምሩ ከሆነ ፍቃዳቸው እንደሚሰረዝም ተገልጿል። ከዚህ ቀደም በሀገሪቱ መልቲሞዳል የትራንስፖርት አገልግሎት በግሉ ዘርፍ ዝግ በመሆኑ ምክንያት ከበርካታ ሀገራት የሚመጡ ምርቶች በጅቡቲ ወደብ በመከማቸታቸው የውጭ ምንዛሬ ብክነት ያጋጥም እንደነበር ተጠቁሟል። ከዚህ ቀደም በፓናፍሪክ ግሎባል ኃላፊነቱ የተወሰነ የግል ማህበር የጥቁር አባይ ና ኮስሞስ መልቲሞዳል ሼር ኩባንያ የመልቲሞዳል አገልግሎት እንዲሰጡ ፍቃድ የተሰጣቸው ሲሆን ስራ ባለመጀመራቸው ማስጠንቀቂያ እንደተሰጣቸው ተሰምቷል። በተሰጠው የጊዜ ገደብ ስራ ካልጀመሩ ፍቃዳቸው ሊሰረዝ እንደሚችልም ሰምቻለሁ ሲል ሪፖርተር ጋዜጣ ዘግቧል። የህንፃ ግንባታ መስፈርት የማይጠብቁ ገንቢዎች ላይ የሚጣለው ቅጣት ከ3 ሚሊዮን ወደ 60 ሚሊዮን ብር ከፍ ተደርጓል። የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫን ጨምሮ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ቅጣት በከፍተኛ ደረጃ አሳድጎታል። ከዚህ ቀደም በስራ ላይ የነበረው ቅጣት ከ3 እስከ 5 ሚሊዮን ብር ሲሆን፣ አሁን ላይ በተሻሻለው መመሪያ መሰረት ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስ እንዲሁም ህንጻዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ ነው ያለው ባለስልጣኑ፣ በከተማው ውስጥ ባሉ ህንጻዎች ላይ ከዚህ ቀደም በየአራት ዓመቱ ሲደረግ የነበረውን ፍተሻ አሁን ወደ ሁለት ዓመት ዝቅ እንዲል መደረጉን ጨምሮ አስታውቋል። በአዲሱ መመሪያ መሰረት በአገልግሎት ሰጭ ተቋማት ህንጻቸው ከ12 ሜትር በላይ ከፍታ ካለው ለመኖሪያ ቤቶች ደግሞ ከ20 ሜትር በላይ ከፍታ ካለው በብረት የተሰራ የአደጋ ጊዜ መውጫ እንዲኖረው ያስገድዳል። ባሳለፍነው 2016 ዓ ም በተደረገ በአዲስ አበባ የሚገኙ ህንጻዎች ቁጥር ከ52600 በላይ እንደሆነ ከባለሥልጣን መስሪያ ቤቱ ያገኘነው መረጃ ያሳያል። ሦስተኛው ሳተላይት ወደ ሕዋ የሚላከው 2012 ዓ ም እና 2013 ዓ ም ወደ ሕዋ የመጠቁት የመሬት ምልከታ ሳተላይቶች የአገልግሎት ጊዜያቸውን በመጨረሳቸው ነው ተብሏል። ሳተላይቶቹ ለግብርና፣ ለማዕድን፣ ለአካባቢ ጥበቃ፣ ለአየር ንብረት ጥበቃና ለመልክዓ ምድር ጥናት የመረጃ አገልግሎትን ሲሰጡ ቆይተዋል። የመጀመሪዋ ሳተላይት ወደ ሕዋ የተላከችው ለሁለት ዓመት ተኩል አገልግሎት እንድትሰጥ ታስቦ ነበር። አሁን ላይ የሁለቱም ሳተላይት የአገልግሎት ጊዜ መጠናቀቁን ተከትሎ ሦስተኛውን ሳተላይት ወደ ሕዋ ለመላክ ዝግጅት እየተደረገ ነው ተብሏል። ለዚህም ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው የቻይና ኩባንያ ጋር የውል ስምምነት ተደርጎ ስራው መጀመሩን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። በሥራው ላይ ኢትዮጵያውያን መሐንዲሶች ተሳታፊ እንደሚሆኑም ተገልጿል። ቀደም ሲል ወደ ሕዋ ከመጠቁት ሁለት ሳተላይቶች የሆኗ ከፍተኛ የምስል ጥራት ያላቸው መረጃዎችን መላክ የምትችል እንደሆነችም ተገልጿል። ኢትዮጵያ በተጨማሪነት የኮሚኒኬሽን ሳተላይትም ወደ ሕዋ ለማምጠቅ እየሰራች መሆኑን ሰምቻለሁ ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። ፕሬዚዳንት ዶናልድ ትራምፕ በኢራን የሚደገፉ አማጽያን አስፈላጊ በሚባሉ የባህር ኮሪደር ላይ የሚያደርሱትን ጥቃት እስኪያቆሙ ድረስ ከፍተኛ ኃይል እንደሚጠቀሙ ከተናገሩ በኋላ በየመን ሁቲ በተያዙ አካባቢዎች ላይ ተከታታይ የአየር ጥቃቶች እንዲደረጉ ማዘዛቸውን ተናግረዋል። ሁቲዎች ቢያንስ 31 ሰዎች መሞታቸውን የገለጹ ሲሆን የትራምፕ የብሔራዊ ደህንነት አማካሪ እሁድ እንደተናገሩት ጥቃቱ በተሳካ ሁኔታ በርካታ የሁቲ መሪዎች ላይ ያነጣጠረ ነበር ብለዋል። ሁቲዎች ቅዳሜ አመሻሹ ላይ በግዛታቸው ፍንዳታ እንደደረሰና በዋና ከተማ ሰነአ እንዲሁም በሰዓዳ ሰሜናዊ ግዛት የአማጽያኑ ምሽግ ከሳውዲ አረቢያ ጋር በሚያዋስነው ድንበር ላይ ተጨማሪ አየር ድብደባዎች እንደተደረጉ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገር ደህንነት ተቋም ዳይሬክተር ሆነው እያገለገሉ የሚገኙት ሮነን ባርን ከሥራ ለማባረር ማቀዳቸው ተሰማ። የእስራኤል የሀገር ውስጥ የደህንነት ሥራዎችን የሚያከናውነውን ተቋም እየመሩ የሚገኙት ባር ከኔታንያሁ ጋር አለመግባባት ውስጥ መሆናቸውም ተሰምቷል። ባር የሐማሱ የጥቅምት ሰባት ጥቃት እንዲፈጸም የመንግሥት የፖሊሲ ቸልተኝነት አስተዋጽኦ አድርጓል ብለው እንደሚያምኑም ተነግሯል። በጦርነት ውስጥ ያለ መሪ አብሮት የሚሰሩ ሰዎችን ሊያምን ይገባል፣ እኛ መካከል ግን ይሄ የለም ያሉት ኔታኒያሁም ዳይሬክተሩ ከቦታቸው እንዲነሱ የሚፈልጉ መሆናቸውን የተናገሩት። ተቋሙ በጠቅላይ ሚኒስትሩ ቢሮ ውስጥ የሚሰሩ ሁለት ባለስልጣናት ላይ ምርመራ እያደረገ መሆኑን የዘገበው ኢንዲፔንደንት ባለሥልጣናቱ ከኳታር ገንዘብ ተቀብለዋል የሚል ጥርጣሬ መኖሩን ጠቁሟል። በሰሜን መቄዶንያ በምሽት መዝናኛ ስፍራ በተከሰተው የእሳት አደጋ የሟቾች ቁጥር 59 መድረሱ ተነገረ። በሀገሪቱ እውቅ የሆነ ባንድ ባዘጋጀው ኮንሰርት ከ500 በላይ ሰዎች ለመታደም በመዝናኛ ስፍራው ተገኝቶ የነበረ ቢሆንም የእሳት አደጋ ተቀስቅሶ በአሳዛኝ ሁኔታ የበርካታ ሰዎች ሕይወት ሊያልፍ ችሏል። 155 ተጨማሪ ሰዎች ደግሞ ቆስለዋል ተብሏል። በተደረገው የመጀመሪያ ምርመራም አደጋው ርችትን ጨምሮ ለእሳት ማቀጣጠያነት በዋሉ መሳሪያዎች አማካኝነት ሳይመጣ እንዳልቀረ ተገምቷል። 15 ሰዎችን በቁጥጥር ስራ ውሎ ምርመራ እያካሄደ ያለው የሀገሪቱ ፖሊስ ከአደጋው ጋር በተያያዘ ልብስና ድርጊት ጥርጣሬዎች ስለመኖራቸውም ገልጿል። ጠቅላይ ሚኒስትር ህርስኪያን ሚኮስኪ በርካታ ወጣቶቻችንን ያጣንበት ከባድና እጅግ አሳዛኝ ቀን ነው ሲሉ ክስተቱን ገልጸውታል። የተወደዳችሁ ተመልካቾቻችን፣ ለዕለቱ የያዝናቸው አጫጭር መረጃዎች እነዚሁ ናቸው። ጤና ይስጥልን።